አሁን ደግሞ የቀኙን አሰላለፍ እንይዝና ቀጣዮቹን ደቂቃዎች በጋራ እንወስዳለን። ስለዚህ ወዴት እንደሚሄድ ልትገምቱ ትችላላችሁ። ቀኝ አሰላለፍ ካልኩኝ ማለት ነው እርዳለሁ፣ የሚዲያ ሰዎች አሉ፣ የስፖርቱ ሰዎች አሉ። ከነሱ ጋር ደግሞ የተለየ ነገር ስለሚኖር እንኳን አደረሳችሁ። ሶስት እንግዶች አሉ። ከነሱ ጋር ጥቂት እንጨዋወታለን። አብዱ አለ ሰይድ አታውቁታላችሁ። ይኸው ጀማል አሕመድ አለ ከእሱ ጋርም ቆይታ እናደርጋለን። በተለየ መንገድ የሚዲያን ስራ ስናነሳ እንግዲህ በዓል የሚያልፍበት መንገድ እንደ መደበኛው ስራ ላይሆን ይችላል እና ከዚህ በፊት በዓል የምታሳልፉበትን መንገድ በጥቂቱ መጀመሪያ እናስታውስና ሌሎች ገጠመኞች ካሉ እናነሳለን። ጀሜ። እሺ፣ አመሰግናለሁ በቅድሚያ ፋና ሚዲያ ኮርፖሬት ይህንን በዓል አብረን እንድናሳልፍ ስለጋበዘን ከልብ አመሰግናለሁ። የበዓል ወቅት ሲመጣ የሚዲያ ባለሙያ ከበዓል ጋር የተገናኙ ስራዎችን ለመስራት ሁልጊዜ ውጥረትና እንደዚህ አይነት ስራ ላይ ነው የሚያሳልፈው። ዛሬ እናንተ ያላችሁበት ሁኔታ በዓሉ ለማዘጋጀት የምታደርጓቸው ውጥረቶች፣ ወደ ኋላ ሂጄ መለስ ብዬ እንደዚህ አይነት የበዓል ዝግጅት ስንሰራ የነበሩ ገጠመኞችን፣ የተለያዩ ፈተናዎችን ነውና ያስታወሰኝ ብዙ ነገሮችን ማንሳት እንችላለን። ለመነሻ ያህል ይህን ካልኩኝ በቃ መስል በጣም አሪፍ ሰይድና አብዱንም ከነሱ ጥቂት ነገር እንድንካፈል መጀመሪያ እንኳን አደረሳችሁ ና እንኳን አብሮ አደረሰ። ይሄ ስራ በተለየ መንገድ እናንተንም በዓሉ ምናልባት ስራ ላይ እንድታሳልፉ ሊያደርጋችሁ ይችላል። የተለያዩ ነገሮች ይኖራሉ። ከቤተሰብ ውጭ የሚያልፍ ጊዜ ይኖራል እና አስታውስ መለስ ብለን አብዛኛው ጊዜ ከቤት ውጭ ነው የሚያልፈው የበዓል ቀን በሁለት መንገድ ነው። አንደኛው በተለይ ስፖርታዊ ውድድሮች ሲኖሩ በተለይ ባለፉት አራት ዓመታት በግሌ የሱፐር ስፖርት ላይቭ ነበር እና የኢትዮጵያ እግር ኳስ የጨዋታ ቀን የጨዋታ ሰዓት ነው። ስለዚህ ረመዳንም ስታፈጠር መግሪብ ማዛን ሲል እዛው ሜዳ ውስጥ ሆነ ነው። የዒድ ቀንም ጨዋታ ካለ ላይቭ እያስተላለፍክ ነው የሚሆነው እና ያ የሚታወስ ነው። በሌላ መንገድ ደግሞ እረፍት በምንሆንበት ጊዜ የዒድ ፕሮግራሞች እናዘጋጅ ነበር እዚህ ፋና ሚዲያ ኮርፖሬትም የዒድ ፕሮግራሞች እናዘጋጅ ነበር እና የዒድ ፕሮግራም የምታዘጋጅበት ቀን ደግሞ ተላልፎ ፕሮግራሞቹ ተሰርተው ተቀርጸው ምን ብለው ፕሮዳክሽን ውስጥ ከሚተላለፍ ጊዜ ድረስ ዒድ አይጀምርም። ፕሮግራሙ አየር ላይ ከዋለ በኋላ ነው ዒድ የሚጀምረው እና በሁለቱ መንገድ በደንብ አስታውሰዋለሁ። በቅድሚያ ያው እንኳን አደረሳችሁ ለተመልካቾቻችንም ለመላው እስልምና እምነት ተከታዮች በሙሉ እንኳን ለዒድ አልፈጥር በዓል በሰላም አደረሳችሁ በማለት ልጀምር። ኦልሞስት ተመሳሳይ ነው። ሚዲያ ላይ ያለ ሰው ምናልባት ሌላው ዒዱን የዒዱን ፍታ የበዓሉን ፍታ ከወሰደ በኋላ ይመስለኛል የሚያጣጥመው ከሰዓት ማታ ላይ፣ ዚያራውንም ከሌሎች በተለየ ፍታው ከተወሰደ በኋላ ነው የምናጣጥመው እና ሰዒድ እንዳለው ጨዋታዎች ካሉ ዒድም ቢሆን ከሰላት ውጭ ያለውን የበዓሉን ሰዓት እዛ ስራ ላይ እናሳልፋለን። በዋናነት ደግሞ የበዓል ፕሮግራሞችን ስናዘጋጅ ሩጫ ነው። ያው ፕሮዳክሽን ቀድሞ ቢጀመርም ምንም ያክል ቀድሜ የጀመርኩ ብትል መጨረሻ ሰዓት ላይ መጨናነቁ መጣረፉ ያለ ነው እና አንዳንዴ ዒድ ነገ ባልሆነ የሚል ጭንቀት ሁሉ ያድርብናል። ላይደርስልን ይችላል ከሚል ጭንቀት እሱ ፕሮዳክሽኑ አልቆ እየተላለፈ በስስት ነው የምትመለከተው። ስህተት ይኖረው ወይም ምን እንመልካለው። ከዛ ደግሞ ሰው አስተያየት ይሰጣል። እነሱን ሁሉ ስልኮች ስታስተናግድ ውለህ ማታ ላይ ትንሽ ትንፋሽ ወስደህ ዒድ ታከብራለህና ሌላ ዒድ ይመስለኛል የሚዲያ ባለሙያ ዒድ፣ ከመደበኛው ሰው ወይም እዚህ ስራ ላይ ከሌለ ሰው ዘግይቶ የሚያከብረው እዚሁ ሰይድ ጋር ሊቆይና በተለይ የመንገድ ረመዳን ስናነሳ እንግዲህ መዳከሙ ይኖራል። ስለዚህ አንዳንዶቹ ቤት ውስጥ ለማሳለፍ ሊገደዱ ይችላሉ። ስራ ደግሞ ያሉ ሰዎችም ስራ ላይም ለማሳለፍ የሚገደዱበት ጊዜ አለ። ሰይድ ደግሞ ሜዳ ላይ የሚያሳልፍበት እድል ስላለ የስፖርቱ ነገር ቀላል ስላልሆነ ከረመዳኑ ጋር እንዴት ነው የሚሄደው፣ ምን አይነት ስሜት አለው የሚለው እንጋረም ረመዳን መዳከም የለውም። በእኔ እምነት ለምን ረመዳን በጉጉት 11 ወር የምጠብቀው ወር ነው፣ እና ረመዳን በናፍቆት ነው የምጠብቀው። እንደውም ማረጋግጠው ላይ ረመዳን ሲመጣ ሰውን የሚያደክመው መብላት ነው። በተለይ ደግሞ ከመብላቱ መጾም ምግብ ከማቆም ውጭ ያለውን ትርጉም ደግሞ ስትረዳው መጾም ምን ማለት ነው? ምንድነው ትርጉሙ? ለምንድነው የምትጾመው? እነዚህ ነገሮች በደንብ ስታስብ ከውስጥ ጋር ሲዋሃድ የበለጠ ጥንካሬ ነው የሚሰማህና የሚደክምህ እንደውም ስትበላ ነው። አሁን ዘመናዊ ሳይንስ ምናምን ሲባል ሰምተሃል። ምግብ ረሱል ሰለላሁ ዐለይሂ ወሰለም የመጨረሻው የዓለምና ኢስላም ነቢይ ሐዲስ አላቸው ከጾም ጋር በተገናኘ ጹሙ፣ ጤና ትሆኑ ዘንድ ይላሉ። አሁን በትክክል ሲባል እሰማለሁ በስፖርቱ ዓለም ሰውነት ለመቀነስ ጤንነት ለመጠበቅ እነዚህ በሽታዎች የሚባሉት ስኳር፣ ደማነስ ምናምን ደም ብዛት፣ እነዚህ ነገሮች ለማስተካከል ጹሙ ይባላል እና በትክክል ስታየው መንፈሳዊ ነገሩም አካላዊ ነገሩም ይበልጥ ጥንካሬ የሚሰጥ ነው። ለዛ ነው እንቅስቃሴ እንደውም በግሌ እንቅስቃሴ በጣም ማበዛበት ጊዜ ያኔ ነው ጥሩ ኢነርጂ ጥሩ አቅም። ከዛ ደግሞ ስታፈጥር የሚሰማ ስሜት ያው አላህ ጾሜን በተቀበለኝ በሚል ስሜት ነው ጾመህ የምትጾመው እና ጥሩ ነው ብዬ አስባለሁ። በጣም ቆንጆ። በጣም በርካታ ገጠመኞች ሊኖሩ ይችላሉ። በዓል ሲነሳ እንደ ጋዜጠኛ ከዚህ በፊት ምናልባት የገጠሙ ነገሮች ካሉ ለማስታወስ ወደኋላ ስትመለስ የተለየ የበዓል ውሎን እናስታውስ። ጥቂት በየጊዜው የበዓል ፕሮግራም ድሮ ስንሰራ በክፍለ ሀገርም እዚህም ስቱዲዮ ውስጥ የተለያየ አካባቢ በምንሰራበት ወቅት ዝግጅቶቹ የበዓል ዝግጅት የሚካሄደው ከበዓሉ ቀደም ብሎ ነው። እና ስለዚህ ብዙ ታዳሚዎች እንደዚህ ተሰብስበው በዓሉን እንዲያከብሩ በምንጋብዝበት ወቅት ቀድመን የምናሳስበው ዛሬ ካላንደር ተለውጧል እና በዓል ነው ብለን ነው የምናሳውቀው። በዛ መንፈስ በዓል በዓል የሚመስል ፈገግታ፣ አለባበሱ፣ ድባቡ እንደዛ እንዲመስል በቦታው ለሚገኘው ታዳሚ ማሳሰቢያ ጥቆማ እንሰጣለን። ቅድም እዚህ እንደተደረገውም ደግሞ የአገር ሽማግሌዎች ወጥተው ዱዓ ያደርጋሉ ዛሬ ባዓል ነው፣ እንኳን አደረሳችሁ ይላሉ። እና አሁን ስማቸውን አልጠራም ትልቅ ሼህ፣ እኛ የባዓል ፕሮግራም ስናዘጋጅ ዛሬ እንግዲህ ሀጂ ወጥተው ለእምነቱ ተከታዮች እንኳን አደረሳችሁ በሉ ዛሬ ዒድ ነው እና እንኳን አደረሳችሁ መልእክት አስተላልፉ፣ በዛው ዱአ አድርጉ ሲም እኔ አልዋሽም ዛሬ ዒድ አይደለም። ዒድ አይደለም ዛሬ ብለው ያሳቁልን። ወደ ኋላ መለስ ብዬ ቅድም እያስታወስኩት ነበርና፣ እንደዚህ አይነት ገጠመኞች አሉ፣ የምንዝናናባቸው ወደ ኋላ መለስ ብለው የሚያስታውሱ። በጣም አሪፍ ሀቅ። ጥሩ ነው፣ ያው ሀቅ የሚጠበቅ ነው። ፋና ሚዲያ ኮርፖሬሽን ላይ ትገኛላችሁ። አብራችሁን ስላላችሁ በጣም ከልብ እናመሰግናለን። እንደዚህ እንዳማረብን ድምቅ እንዳለን በፋና ቴሌቪዥን የባልቆይታችን እያደረስናችሁ እንገኛለን። በድጋሚ ዒድ ሙባረክ።